ከህዝቡ መካከል እየተጋፋ ህዝቡን እያለፈ ወዴት እንደሚሄድ ተመለከቱት። እያለፈ ከሄደ በኋላ ፓትርያርካችን አቡነ ማቲያስ ጋር ሲደርስ አይሁድና ክርስቲያኖች እናንተ አይወዷችሁም፣ አላህ ሱብሃነሁ ወተዓላ የእነሱን መንገድ እስካልተከተላቸው ድረስ አይወዷችሁም። በቃ ተወዱንም ክርስቲያኖች ምናምን ምናምን እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላቸው። አይወዱንም፣ በቃ ከአላህ በላ አንተ አዋቂ ላይ አይወዱንም፣ ይጠሉናል። በጣም ነው የሚጠሉ፣ በጣም ነው የሚጠሉ። ከምድረ ገጽ ቢያጠፉን ደስ ይላቸዋል። አልተሳካላቸውም። እ ማለት ነው እንደ ዋሃብያ ጥላት በአለም ለሙስሊሞች የለም፣ የለም፣ ዛሬም የለም፣ ነገም የለም። ሙሽሪክ ናቸው፣ ስቲኻሳ ያደርጋሉ፣ ሆሱ ያደርጋሉ፣ ቢድኢ ናቸው የሚል አይደለም የሚያሳስረን ከይህ ጋር አብሮ መሄድ ይቻላል ወይ ነው አይቻልም? ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች እንዴት ናችሁ? ቀድማችሁ ባያችኋቸው መረጃዎች ጉዳይ ላይ በአዲስ መረጃዎች ወደ እናንተ ቀርብ ያለው የሀጂ ሙፍቲ እድሪስ የቀብር ስነስርዓትና እረፍታቸው አሁንም ማነጋገሩን ማወዛገቡን፣ ማሰዳደቡን ቀጥሏል። እነዚህ ጽንፈኛ አክራሪ ዋሀብዮች እንኳን ለኛ ለክርስቲያኖች ለራሳቸው ለእምነት አባት ለሆኑት ለሀጂ ኡመር እድሪስ ያላቸውን ጥላቻና ስድብ አሁንም እየገለጡ እያሳዩ ይገኛሉ። እዚያም አልበቃ ብሏቸው ብጹዕ ቅዱስ አቡነ ማትያስ እንደ ሰብአዊነት ሰው እንደመሆናቸው በሀጂ ኡመር እድሪስ ሞት የተሰማቸውን ሀዘን በእንባ መግለጣቸው እጅግ በጣም እንዳናደዳቸው እንዳበሳጫቸው፣ በዚህም ጉዳይ ላይ ክርስቲያኖችን ለማናደድ ለማበሳጨት ብለው እየሰጧቸው ያሉት መግለጫዎች አሁንም ቀጥለዋል። እነዚህንና ሌሎች መረጃዎችን ይዤላችሁ ቀርቤ ያለሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ አብራችሁኝ እንደተቆዩ የመጋብዛችሁ ሙልጌታ ስዩም ነኝ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንዴ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። የሃጂ ኡመር እድሪስ ሞታቸውና እረፍታቸው እንግዲህ አንድ ትልቅ አባት ናቸው። እሳቸው እምነታቸው የእስልምና እምነት ተከታይ ናቸው። ግን ቢሆንም ኦርቶዶክሳውያን ክርስቲያኖች እንደ ሰብአዊነት ሰው እንደ መሆናችን እንደ ክርስቶስ ትምህርትና አስተምሮ ቢቻላችሁ ከሁሉ ጋር በሰላም ኑሩ በሚለው የክርስቶስ ቃል መመሪያ መሰረት ክርስቲያኖች እጅግ በጣም በሚገርም ድንቅ ፍቅርና አክብሮት በሃጂ ሙፍቲ ኡመር እድሪስ የተሰማቸውን ሐዘን በብዙ አጋጣሚዎች ከተራው አማኝ ጀምሮ እስከ ፓትርያርኩ ድረስ ስሜታቸው ሐዘናቸውን ገልጠዋል። አሁን በዚህ ቪዲዮ ላይ እንደምትመለከቱት ብፁዕ አቡነ ማርቆስ ወደ ሃጂ ኡመር ኢድሪስ ቤት በመሄድና በማቅናት በዚያ ሐዘናቸውን በመግለጥ የተሰማቸውን ስሜትን በማሳየት ፍቅራቸውንና ለሳቸው ያላቸውን አክብሮት እየገለጡ እያሳዩ ይገኛሉ። እንግዲህ ኦርቶዶክሳውያን እንዲህ ማድረጋቸው ነው እነዚህ ዋህብያዎችን በጣም ያናደዳቸውና ያበሳጫቸው ያ በመካነ ሰላም ጥቃት ተፈጸመ ብሎ አገር ምድር ሲያጮህ የነበረው ኮሽ ባለ ቁጥር ምድርን ሲያንቀጠቅጡ ነበሩት በማህበራዊ ሚዲያ አሁን የሉም፣ ጸጥ ብለዋል። እንግዲህ ተመልከቱ። እነዚህ ሰዎች ሰው ቢሆኑ ኖሮ አሁን በሙፍቲ ሞት እጅግ በጣም ስሜቱ ሁሉም በተሰበረበት በዚህ ሰዓት ላይ ሀዘናቸውን እንኳን እንደ ሰው መግለጥ ይገባቸው ነበር። አድፍጠውን የተቀመጡት የሆነ አጋጣሚ እስኪ ያገኙ ድረስ በዝምታ ላይ ያሉት፣ እንግዲህ ተዋውቀናል ተያይተናል ማለት ነው። አብዛኛው ሰው ሰው እንደመሆኑ መጠን የተሰማውን ነገር እየገለጠና እያሳየ ይገኛል ማለት ነው። ከዚህ ጋር ተያይዞ እንግዲህ አሁን እነዚህ አክራሪ ዋህብዮች በኦርቶዶክሳውያን ላይ በቤተ ክርስቲያናችን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ ያሳዩትን ሰብአዊ ርኅራኄን አስመልክቶ እንዴት ያለ በጣም አሳዛኝ አዋራጅ ድርጊትና ንግግር እያሰሙ እንደሆነ እየተመለከትን ያለ ነው። ቀሰው አቡነ ማቲያስ አለቀሱ የሚለው ነገር ነው መራገብ የተፈለገው ምንድነው የተፈለገበት በዚህ ላይ አጀንዳው እና ይሄ ነው። እውነት ኦርቶዶክሳውያን ሙስሊሞች በጣም እንወዳቸዋለምና አይደል? እቺን አይነት የማትረባ እንትኖችን እዛው አቁሙ። ትወዱናላችሁ? እውነት ሰዎችን በእንባ ዘለላ የምታታለልበት ጊዜ አብቀቷል ራሱ ማለት ነው። እውነት ለሙፍቲ ትልቅ ክብር ነብሮ ከነበሯችሁ ለምንድነው እ የእናንተ ሰዎች መስቀል አድርገው ሙስሊሙን ሲገሉ ለምንድነው ያኔ እኛን አይወክሉንም? አይሆንም ሙስሊሞች መገደል የለባችሁ እ ብላችሁ ለምን ድምፅ አሉናችሁ፣ ነገር ግን ዋና አላማችሁ እናንተ በሙፍቲ በኩል የሚያዋጣችሁ ከሆነ በሱ በኩል ተለጥፋችሁ በነገሬ በኩል የሆነን ሰዎች ለማጥቃት ስትሉ ነው። የሆነ ተቃራኒ ከመሰሏቸው ነው የሚደግፉት። ይሄ ጥቅምን ማስከበሪያ ነው። የእውነት ውዴታ አይደል እንደሆነ ግን ማስመሰል ነው። ማስመሰል እኛን አታታለሉንም። በእንባ ዘለላ ማለት ነው ራሱ። እቺን የእንባ ዘለላችሁን እንትን በሉ። አታልቅሱ አታልቅሱ። የውሸትም ለቅሶ እኛንም አታታለሉንም። ጌታችን አላሁ ሱብሃነ ወተዓላ ቀድሞ ነው የነገረን አይሁድና ክርስቲያኖች እናንተ አይወዷችሁም አለ አላህ ሱብሃነ ወተዓላ። የነሱን መንገድ እስካልተከተላቸው ድረስ አይወዷቸውም። በቃ አትወዱንም፣ ክርስቲያኖች ምናምን ምናምን እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላቸው። አይወዱንም በቃ። ከአላህ በላይ አንተ አዋቂ ነህ። አይወዱንም፣ ይጠሉናል። በጣም ነው የሚጠሉን፣ በጣም ነው የሚጠሉን። ከምድረገጽ ቢያጠፉን ደስ ይላቸዋል፣ አልተሳካላቸውም እንጂ ማለት ነው እንዴት ቢሰሩ ነው እንዴት ቢቀረጹ ነው እንዴት ያለ ትምህርት ቢሰጣቸው ነው እንደዚህ ጭፍን ያለ ግራቀኝ መመልከት የማይችል ኢትዮጵያዊ ባህል የሌለው ከዛም አልፎ ሰው ሰው የማይሸት ንግግርና ድርጊትን እያሳዩና እየገለጡ ያሉት ሱብሓነሁ ወተዓላ ካፊርን ወዳጅ አድርጋቸው አተያዙ የእኔን እና የአማኞች የሆነም ጠላት የሆነን ወዳጅ አድርጋቸው ተያዙ ነው አሉ ተቀዳሚ ሙፍቲ። እኔ አሰቡ አህለ ሱናው ጀማን ለማጥፋት ከካፊሮች ጋር የሚሰራ ያለበት እንግዲህ እነዚህ ናቸው። በኢትዮጵያ ውስጥ በእኩልነት እንኖራለን መብታችን ተገፋ ተጨቆነን እያሉ የአዞን ባየ ጮሁ። ግን የእነሱ አባት የሆኑት ሀጂ ዑመር እድሪስ እንኳን በሞቱበት ሰዓት ላይ ጭካኔና ግፍ የተሞላበት ንግግር ሲናገሩ የምንሰማው ማለት ነው።

የነዚህ የዋህብያዎችን ድርጊትና አስተምሮ ደግሞ ራሳቸው የእስልምና መምህርና በአንድ ወቅት ከሀጂ ኡመር እድሪስ ጋር የሰሩ የነበሩት እነሱ ኡመር ኮምቦልቻ ብሎ የሚጠሯቸው ሰው የዋህብያን አስተምሮና አሰራር እንኳን ከኛ ከኦርቶዶክሳውያን ክርስቲያኖች ይቅርና ከነሱ ጋር የማይስማማ እጅግ በጣም የተቃረን አካሄድና ጨካን የተሞላበት ድርጊት ያላቸው መሆናቸውን እንደሚከተለው ገልጠዋቸዋል። እንደ ዋህብያ ጥላት በዓለም ለሙስሊሞች የለም። የለም ዛሬም የለም ነገም የለም። ሙሽሪክ ናቸው ስቲካሳ ያደርጋሉ ተወሱሉ ያደርጋሉ። ቢድእይ ናቸው የሚል አይደለም የሚያሳስረን ከይህ ጋር አብሮ መሄድ ይቻላል ወይ ነው አይቻልም። እኛ ውስጥ ያሉ ሀብ አሁን በኋላ እንደማይቀጥሉ ነው እነሱም አይቀጥሉም። እኛማ እናስቀጥላቸውም ዛሬ ተነሱ የሆነ አልሐምዱሊላህ ባቢያ ነው፣ ባቢያ ከነሱ ያልሆነ ዲኑን ያስከብራል። እኛ በሀገራቸው አትጠቀሙ አይደለም የምንላቸው፣ ከዛሬ ጀምሮ በሀገራቸው በሰላም መኖር ይችላሉ፣ እኛም በሰላም መኖር እንችላለን። አንድነቱን አፍርሰውታል፣ አንድነቱን ንደውታል። ሙስሊሙ አንድ ሆኖ ክርስቲያኑ ሙስሊሙ አገሩ ማስከበር ሰላም ማስከበር ይገባል፣ ከኛ በኩል ሊቆም ይገባል እያለ ነው። ሌላ የለው። እንግዲህ እንዲህ ያሉ ሰዎች ናቸው ዛሬ አገር ምድሩን እያደበላለቁ እኩልነት በሚል ሽፋን ጭካኔን፣ ብቀላን፣ ሰብአዊነት የሌለው ያውም የሃይማኖት ሰው ነኝ ከሚል ሰው የማይጠበቁ ንግግሮችን እየሰማንና እያደመጥን ያለ ነው። ለማንኛውም ብዙ የታዘብንበትና የተማርንበት በመሆኑ እኛም ራሳችን እንፈተሽና እንድንዘጋጅ ያደረገ አጋጣሚ ሆኗል ማለት ነው። ሌላው ከዚሁ ጋር ተያይዞ በሀጂ ኡመር እድሪስ ሞት ጉዳይ ደግሞ አሁንም እየወጡ ያሉ መረጃዎች እጅግ በጣም የሚያስገርሙ ነገሮች ናቸው። ብፁዕ ቅዱስ አቡነ ማቲያስ በሚሊኒየም አዳራሽ የአስከሬን ሽኝት ፕሮግራም ላይ ተገኝተው ነበር። በዚህ የአስከሬን ሽኝት ፕሮግራም ላይ ከተገኙ በኋላ እሳቸው እጃቸውን በደረታቸው ላይ አስቀምጠው በሀዘን ከተሰናበቱ በኋላ ከዚህ ከህዝብ ሙስሊሙ መካከል አንድ የእስላም ቆብ ያደረገ ሰው እሳቸው ላይ ያደረገውን ነገር እጅግ በጣም ደግሞ ሌላ ትኩረትን የሳበ ክስተትና ጉዳይ ሆኗል። እሱም ምንድን ነው የሚለውን ጉዳይ እስኪ ተከታትለን እንመልከት። እንግዲህ እንደተመለከታችሁት ይሄ አክራሪው ዋህብያው የሸፈነውና የጋረደው ብዙ ነገር ቢኖርም ከስር ከታች ያለው ደግሞ ሕዝብ አንድነትን ወዳጅ አንድነትን ወዳጅ አብሮ መኖርን የሚፈልግ መሆኑን በዚህ ፕሮግራም ላይ ተመልክተናል ማለት ነው። ይህ ሰው እንግዲህ የተመለከትነው የእስልምና እምነት ተከታይ ነው። እንግዲህ እንደሱ እምነት ትልቅ አባት፣ ትልቅ ሰው፣ የሀገር ዋርካ በእድሜ የገዘፉ ሰው ወደነሱ በመጡበት ሰዓት ላይ እንዴት አድርጎ አክብሮ እንደተቀበላቸውና ከሳቸው ጋር ተጠግቶ ትከሻቸውን በመሳም እንዴት ያለ ፍቅርና አክብሮትን እንዳሳየ መመልከት ይችለናል ማለት ነው። ይህ የሃጂ ኡመር እድሪስ ሞትና ሀዘን እንደነዚህ ያሉ ነገሮችን እንድናውቅና እንድንረዳ ኦርቶዶክሳውያን ማን ጠላታችን እንደሆነ ለእኛም ብቻም ሳይሆን ለራሳቸው ለእስልምና አባታቸው መምህር እንኳን የማይመልሱ ክፎች መሆናቸውን የተረዳንበት በመሆኑ ብዙ የምንሰራቸው የቤት ስራዎች እንዳሉ፣ አብዛኛው ሙስሊም ግን አብሮ መኖርን የሚፈልግ አንድነትን ወዳጅ መረዳዳትን የሚፈልግ እንደሆነ በዚህ በሃጂ ኡመር እድሪስ ሞትና ቅብር ተመልክተናል። ሌላው ደግሞ የሀጂ ኡመር እድሪስ ስርዓተ ቀብርን በተመለከተ አሁንም ብዙ ዝግቦች ከነሱ እየተሰሙ እየመጡን ያሉት እሳቸው በኑዛዜያቸው መሰረት ለቅይጥ አገልግሎት ተብሎ የተቀመጠውን በመኖሪያ ቤታቸው አካባቢ የሚገኙ ቦታ በዛ እንዲቀበሩ ነው እሳቸው ኑዛዜያቸውን ያስቀመጡት። በዚህም ኑዛዜያቸው መሰረት የአዲስ አበባ ከተማ አስተዳደር ይህንን ቦታ ለቅይጥ የተባለውን ነገር ወደ መካነ መቃብርነት እንዲቀየርና ሌሎችም ሙስሊሞች እንዲቀበሩበት እንዲያል ፈቃድና ደብዳቤ እንዳገኙ ነው እየየሰማን ያለነው ነገር ግን በምን አቧራ አስነስተን ይህን ነገር የእሳቸውን ስርዓተ ቀብርን የእሳቸውን ክብርና ግርማ ሞገስን እናጥልሽ በሚል ነገር ሳቤና አካሄድ አሁንም በቤታቸው ነው የተቀበሩት። በቤት የተቀበረ ሰው እንዴት ከህዝብ ሙስሊሙ አንድ አባት ይለያል በማለት ራሱ የእስልምና ፕሬዝዳንት የተባሉትን መግለጫ ማውጥተው የሀጂ ሙፍቲ እድሪስ ቤተሰብን እንደገና የኑዛዜ ቃል አጥፈው ከህዝብ ጋር እንዲቀበሩ ከእሳቸው ቃል ውጭ ባለ ቦታ ላይ እንዲያርፍ ስጋቸው ብዙ ትግልና ጥረት አድርገዋል። ይህ አለሳካ ሲላቸው ነው እነዚህ ሰዎች መግለጫ በማውጣት ከኢትዮጵያ ኢትዮጵያዊ ባህልና ወግ ስርዓት ውጭ በሆነ ኑዛዛቸውን የሚቀረን የሚያፈርስ ነገር ይህን ነገር እያሰሙ ያሉት ማለት ነው። የእሳቸው ሞት ብዙ እንድንማርበት ያደረገ ነገር በመሆኑ እነዚህ ነገሮች አይተንበታል፣ ተመልክተናል ማለት ነው። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች እንዲህ ያሉ ጉዳዮች በአደባባይ የወጡ እየተሰሙ ያለበት ጊዜ ነው ያለው። እግዚአብሔር አምላክ ሀገራችንን ይጠብቅልን፣ ለምድራችን ሰላምና ዕረፍትን ያደርግልን፣ ቤተ ክርስቲያናችንን ከነዚህ የጽንፈኞችና ጨካኞች እጅ ይታደግልን፣ ይጠብቅልን። ሁላችንም ኦርቶዶክሳውያን ክርስቲያኖች እነዚህ ሰዎች እንኳን ለእኛ ለኦርቶዶክሳውያን ለገዛ ወገናቸው ሙስሊሞች የማይራሩ መሆናቸውን ተረድተን መናበብ፣ መግባባት የነዚህን አጀንዳ ከማራገብ መቆጠብና መታቀብ አለብን። ማለት ወዳለኝ በሌላ አዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በቀጣይ መረጃ ደግሞ እስኪንገናኝ ድረስ ላይክ እና ሼር እያደረጋችሁ አብራችሁ በቤተሰብነት ከቻናላችን ጋር እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙሉጌታ ስዩም ነኝ።